በእግዚአብሔር ትመለሳለህ አትመለስም? ልጄ ነብዬ ልደብቅ ነው እንዲ አሁን ታያለችምና ለአንተ ልሸፍንል ነው። እንዳይሸፍኑለት ጋሽዬ፣ እንዳይሸፍኑለት። ይሄማ ዘረጦ ዝርጥርጥ አሸብር ማለት ነው ጋሽዬ። ከቻሉ በደንብ ባርገው ጆሮውን ቁንጥጥ አድርገው ይምከሩት፣ አው ይምከሩት። ረጅም እድሜ ከጤና ጋር ለአባታቸው ለጋሽዬ ተመኘው። አባት አለኝ በማይደክም ጉልበት በማይዝለው ክንዱ ለእኔ ከፍ ማለት የእሱ መዋረዱ ቅንጣት የማይጥለው ማይገዳደረው ለእኔ ሰላም እንቅልፍ ሳይተኛ የሚያድረው ያ ጀግና ሰው የአባት ስያሜን ተግባር ያወረሰው አባቴ ነው። ከሰው ፊት እንዳላንስ፣ ምንም እንዳላጣ፣ እሱ ያለፈበት እንዳይሆን እኔጣ ፊቴ ሳይጠቁርበት ሳቄ ሳይከስም ከጥርሴ ሲጨልም ብርሃን በቀን ኩራት ሞገሴ የሆነኝ ያ ጀግና ሰው ዛሬም ለእኔ ሲሆን ጉልበት ያላነሰው አባቴ ነው። ምክሩ የማችን እድሜ ከጤና ጋር ለአባቶቻችን ተመኘው። በድጋሚው ውድ ተመልካቾቼ ከዚህም በላይ ይገባቸዋል ለአባቶች ማለት ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድ እና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ በያላችሁበት። ሰላማቸው አላህ ያብዛልኝ። ለአላህ ብዬ ወዳቸዋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ ከዚህ ቤተሰብ ወዳችሁ ላይክ ሼር ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ አላህ ያክብርልኝ ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ ቪዲዮን ክዶዳችሁ ላይክ ሼር ማድረጋችሁን እንዳትረሱ የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽዬ ቪዲዮ ነው ማለት ነው እንግዲህ ብዙዎቻችን አይተናል ትላንትና ጋሽዬ ከቡታደራ ወደ አዲስ አበባ ሄደው ነበር ማለት ነው የሄዱበትን ጉዳይ የታወቀ ነው አብርሽ ልጃቸው ከባለቤቱ ከሩታ ጋር ለማስታረቅ ነው ማለት ነው። ከስንት መከራ ከስንት ጭቅጭቅ ከስንት ንዝንዝ በኋላ እንግዲህ ሰላም ሊወርድ ነው ማለት ነው። አዎ ሰላም ሊወርድ ነው። ማን ነው በዚህ ሰላም ለመውረድ ዳር ዳር ላይ መሆኑን ያስደሰተው ማለት ነው። ለነገሩ እንደኔ አይነት አሽቃባጭና አሽቋላጮቹ ሊደሰቱ አይችሉም። ምክንያቱም እኔ ትላንትናም ተናግሬያለሁ። እኔ እውነት ከመናገር ወደኋላ የለም። ለምን ከችርቻር ወተን ወደ ጅምላ ገብተን ነበር። ስለዚህ አሁን የእንጀራ ገመዳችን ሊበጠስ ነው። አዎ የእነሱ ድራማ ከተቋጨ እነሱ ከታረቁብን እኛ ጭቁጭቁና ኑኑዙኑስ ከሌለ እይታ የለ። እውነት ከመናገር ወደ ኋላ እንሽሽማ ወገን፣ እውነቱን ተናገሩ። እውነቱን ተናግሮ በመሸበት ማደር ነው አደለም? የሚባለው እውነቱን፣ እንደኔ እንቆጭቆጩ እንቆጭቆጩ አውሩ እውነቴን ነው የምላችሁ እና ለማንኛውም፣ ወደ ገደለው ቀለማ ተረጋጊ፣ እንዶ ለምንድን ነው ስራ እችንን አውጥተሽ የምታጋልጭብን? አንዳንዴ ለመደበቅ ሞክሪ ቀለሟ፣ እንደ አንዳንዶቹን እያለባበሽ አይሆንም። እንዲህ በህግ አምላክ ተይ እንጂ፣ እንዴት ነው ሴጣናዊ የሆነ ነገር የምታሳስብኝ? ግልጡት ልናገርበት እንጂ ማለት ነው። እና ወደ መጣሁበት ስገባ እንግዲህ ትላንትና ጋሽዬ እንግዲህ እንደ ድንገት ሆኖ ከነ ዳኒን ጋር ተገናኝተዋል ማለት ነው። የጋሽዬ ወደ አዲስ አበባ መምጣት ዳኒ ሰምቶ እንግዲህ፣ ዳኒ ያልኩት እንግዲህ በላቸው ነው ስሙ። እኔ ቤት እያንዳንዳቸው ስማቸው ተቀይሯል፣ በላቸው ማለት ነው። እንግዲህ ከኤፍሬም ጋር ወደ አዲስ አበባ መምጣታቸውን ሰምቻለሁ። እንግዲህ ሰሞኑ የሞከርኩትን ሙከራ አይታችኋል። ዛሬም ላይ ደግሞ ግብ ላደርሰው እፈልጋለሁ። እንዲሁም ደግሞ ጥፋት እንዳጠፋው ስለተሰማኝ ጋሽዬንም ይቅርታ ጠይቃለሁ ብሎ እንግዲህ ጋሽ ዳኔ ወደ ጋሽዬ እየፈራ ተጠግቶ እንግዲህ ወደ እሳቸው ከመሄዳቸው ይቅርታ ይሳቅን ለምን አልጠቀምበትም ብሎ ይሳቅን አምጥቶ እንግዲህ ከይሳቅ ጋር ተነጋግረው አቤት ይሳቅ፣ አቤት ይሳቅ፣ እኔ በጣም የምወደውና የማከብረው ጓደኛ የነበረ፣ ነገር ግን ዱላን ያንሳቢ ነበረ፣ እኛ የጀመርነውን ስራ ሳያቅ ብሏል። ያው የጀመርነው ስራ ማለቱ ከሩታ ጋር የጀመሩትን ነገር ያመረሩ መስሎት ነበረ፣ ዳኔ ማለት ነው። ነገር ግን ድራማ መሆኑን አልገባውም ነበር ማለት ነው። አሁን ስለገባው ግን ያው ችግሩን ፈተው ጋሽዬን ለማነጋገር ወደ ጋሽዬ ሲጠጉ ጋሽዬም ደግሞ ደስ ብሏቸው ለማስታረቅ ከመጣችሁማ በጣም ደስ ይለኛል፣ እንደውም እየፈለግኳቸው ነበር ልጆቼ ብለው እንግዲህ ጋሽዬ በሰላምታ ተቀብሏቸዋል። ጋሽ ዳኒ ጥፋቴን ስላወኩኝ ብሎ በጋሽዬ ግር ድፍት ብሎ እንግዲህ ትላንትና እንደ ማኛ ጤፍ ቅልስልስ እያለ ነበረ። እኔ ግን ለመጀመሪያ ጊዜ ዳኒ ቅልስልስ ሲል አየሁት። በእርግጥም ከአባቶች ፊትና ከጓደኛ ፊት ሲቆም እኩል አይደለም። አዎ እኩል አይደለም። ሌላ ጊዜ ያዙኝ ልቀቁኝ የሚለው ያው ከና ብርሃን ከጉያዎቹ ጋር ስለሆነ ነው። ትናንትና ደግሞ ከጋሽዬ ስለሆነ ጋሽዬን ማክበር ግድ ነው። አባቶቻችን ማክበር ማለት ነው። እንግዲህ ጥፋትህን ስላወቅ ያጠፋኸውን ጥፋት ጥፋተኛ ነኝ የሰራሁት እኔ የሰራሁት ጥፋት ነው። በባለፈው ስራዬ ልትወቅሱኝ አልፈልግም። ይቅርታ ብለህ በመምጣትም እናመሰግናለን። በተረፈ እንግዲህ ትላንትና እውነቴን ነው የምውላችሁ፣ ጋሽዬ እኔ ልጄ ስለሆንክ ሩታ ስለሌለች ልሸፋፍንልህ አልፈልግም። ልጄ እንደው በእግዚአብሔር ትመልሳለህ ወይስ አትመለስም እያሉ የአባትነት ምክራቸውን እየሰጡ ነበረ ማለት ነው። ጋሽዬ በጣም ደስ ይላል። ግን እኔ አንድ ነገር አለ እዚህ ጋ ማለት ነው። ግን ጋሽዬ ለሩታዬ ለምንድን ነው ስም ያላወጡላት ማለት ነው? ሩታ እናት አባቷ የሚጠሯት እኮ ነው። ሩታዬ አይደለም። እንዴት ሳስጃለው አልተሳሳኩም። ሩታ ነው የሚሏት እናት አባቷ ማለት ነው። ስለዚህ እንዴት ነው አማችና አማት እኮ የዳቦ ስም ያስቀምጣል እኮ እንዴት ነው? ብሮ ታያሏት ማለት ነው። ይሁን ግድ የለም አሁን ቀለማ ይህ ምን አሳሰበሽ እናቴ? እኮማ ያሳስብ ነገር ነው ያሳስበሽ። እንዲህ ያሳስባል ያሳስባል። እና ጋሽዬ የእውነቴ ነው። ትላንትና እንደሰማችሁት ይሳቅ የካናዳ ፕሮሰስ ልጨርስ ኤምባሲ ሄዳለች ብሎ ነበረ ጋሽዬ በፍጹም በፍጹም አትሄድም ብለዋል ማለት ነው። አትሄድም ብለዋል በቃ፣ ከዚህ በኋላ ከአብርሃምም ሰላም ይወርዳል ሰላም ይፈጥራል እንትና ሰላም ይፈጥራሉ። ከዛ ካናዳውም ይሰረዛል ማለት ነው። በቅርቡ እንግዲህ በቅርቡ ደስታ ነው የምንጠብቀው። መቼ? ከፋሲካ በኋላ ማለት ነው። ከፋሲካ በኋላ ወይ ዳግማ ትንሳኤ ወይም ደግሞ ከዛ በኋላ ብቻ ሰርጋቸው፣ ድል ባለ ሰርግ እንደሚሰርጉ ምንም ጥርጥር የለው። ነገር ግን አሁን ወደ ገድል ወደ ሰርጉ ከምትገቢ ምን አለበት የርቁን ነገር ብትፈጽሚ ማለት ነው አሁ ነጌ ዛሬ ማለት ነው ዛሬ ጥሩ ቪዲዮ እንደሚመጣልን ምንም ጥርጥር የለውም፣ ማለት ነው። ያው ወደ ገደለ ወደ እርቁም ባይገቡ በአንዴ ባይገቡ፣ ዛሬ ግን የድርድር ቀን ነው ማለት ነው። አብርሃምና ሮታ የሚነጋገሩበት ቀን ማለት ነው። ከዛ በኋላ ደግሞ እርቁ አንድ ቤት ላይ የምናየው ይሆናል ማለት ነው። ከዚህ በኋላ እኔ እንደማስበው ጭቁጭቁና ኑዝኑዝ የለም በቃ እርቅ ነው የምጠብቁት ጥሩ ነገር ነው የምጠብቁት ማለት ነው እኔ በጣም የገረመኝ እውነቴን ነው የምላችሁ በጣም ግርም ያለኝ ማለት ነው የይስሐቅ ንግግር ነው ትላንትና ማለት ነው ምንድነው ያለው አብርሃም እኔ በእናትና በአባት ተመርቀሃል ምክንያቱም ሩታን የመሰለ አፍቃሪ ሩታን የመሰለ ሚስት በማግኘት አንተኮም ብሏል የዱንያ የዱንያ ጄነት ሚስት ነው ያገኘኸው፣ ብሎታል ማለት ነው። እና እስከዚህ ድረስ እስከ ጄነት ድረስ ገልጿታል ማለት ነው። እስከ ጄነት ማለት ነው እና እውነቴን ነው ምላችሁ ይሄ ደግሞ የገለጸበት ምን ያክል ባህሪዋ ጥሩ እንደሆነች መልካም እንደሆነች ነው ሩታ እዚ ጋ የሚያስታውቀው ማለት ነው ያው እኛ የምንለው አይለያችሁ ነው የምንለው አዎ አይለያችሁ አብርሃምና ሩታ አይለያችሁ እንግዲህ አሁን ታርቀው በሰላም እንደሚመጡልን ምንም ጥርጥር የለውም ማለት ነው ካናዳም ተሰርዟል ውዶችዬ እርማችሁ አውጡ ካናዳ ካናዳ ስንል ነበረ የካናዳውም ትኬት በቃ ሊቃጠል ነው ማለት ነው ለማንኛውም ሰላማችኋን ላብዛልኝ